ስጥልኝ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። ሰብለጽጌ ዜናዎቹን እመራለሁ። የትኛውንም ሃይማኖት የሚያንቋሽሹ ግለሰቦችና ቡድኖች ወንጀል መሆኑን አውቀው ከድርጊታቸው እንዲታቀቡ የኢትዮጵያ ሃይማኖት ተቋማት ጉባኤ አሳሰበ። ጉባኤው ሃይማኖትን ሽፋን አድርገው በማህበራዊ ድህረ ገጽ የሚተላለፉ ድርጊቶችንም አውግዟል። የኢትዮጵያ ሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ቤተልሔም ሰለሞን ዝርዝር አላት። ሰላም መተሳሰብና የመደጋገፍ ሴትን ለማጎልበት የተቋቋሙ የኢትዮጵያ ሃይማኖት ተቋማት ጉባኤ ከቅርብ ጊዜያት ወዲህ የዜጎችን አንድነት የሚሸረሽሩ ክብረነክ የሆኑ ሀሳቦች ሃይማኖትን መሰረት አድርገው በማህበራዊ ድረገጽ ሲዘዋወሩ ማስተዋሉን ገልጿል። ግለሰቦችና ቡድኖች መድረኩን ለግል ጥቅማቸው እየተጠቀሙበት መሆኑን የገለጸው ጉባኤው ይህም ወንጀል በመሆኑ መታረም አለበት ብሏል። ሃይማኖትን ሽፋን አድርገው እየተካሄዱ ያሉ ጸረ ሰላም ዘመቻዎችን አስመልክቶ መግለጫ የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይታ የተገደለ፣ ጉባኤው መሰል ሥነ ምግባራዊ ተግባርን በጽኑ ያውግዛል ብለዋል። በመግለጫቸው ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነፃ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት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 ጉባያችን ወቅታዊ ሀገራዊ ሁኔታውን በመዳሰስ እና በመተንተን ሀገራዊ አውዱን እና ተግዳሮቶቹን ታሳቢ በማድረግ እንዲሁ ተቋሙ ብቁና ተወዳዳሪ እንዲሆን ለማስቻል የመታዳደሪያ ደንቡን አሻሽሏል። የተሻሻለውም ደንብ በተቋማት መካከል አለመከባበርና አለመቻቻል የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችን፣ ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። የሃይማኖት ተቋማትን ክብርና ልዕልና የማስጠበቅ ኃላፊነቱን እንደሚወጣ የገለጸው ጉባኤው አማኞች በተፈጠረ ወቅታዊ ችግር ሳይረበሹ ጾም፣ ጸሎታቸው ላይ እንዲያተኩሩን መልእክት አስተላልፏል። በግብርናው ዘርፍ የሴቶችን ተሳታፊነትና ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን የግብርና ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ 49ኛውን የሴቶች ቀንን በግብርናው ዘርፍ ውጤት ካስመዘገቡ ሴቶች ጋር በጋራ አክብሯል። ሰለሞን አሰፌ ተጨማሪውን ይዟል። የሀገራችን የኢኮኖሚ መሰረት የሆነው ግብርና በርካታ ስራዎች የሚሰሩበት የስራ ዘርፍ ነው። ታዲያ በዚህ በግብርና ሚኒስቴር በተለይም በግብርና ስራ ተሰማርተው ውጤት ያስመዘገቡ ሴቶች ዓለም አቀፍ የሴቶች ቀንን ዛሬ አክብረዋል። ዓለም አቀፍ የሴቶች ቀንን ስናከብር በግብርና ስራ ውጤት ያስመዘገብንበትን ስራ በማስቀጠል ከዛ ባለፈም የእኛን ተሞክሮ ወደ ሌሎች በማስፋፋት ይህንን ቀን አስበነው እንውላለን የሚለው ሀሳብ የመድረኩ ተሳታፊዎች አንኳር ጉዳይ ነው። ሴቶች በሁሉም ዘርፍ ቢሳተፉ ጠንካሮች ናቸው፣ ታማኞች ናቸው። እኔ አሁን ትልቅ ሰው ነኝ አይደል? ልጆች አሉኝ። እያበረታታው ነው። እኔ ውጤታማ እንደሆንኩት ወጣቶችም በዚህ ስራ ተሰማርተው ውጤታማ እንዲሆኑ እፈልጋለሁ። ድህነትን ልናጠፋ እንችላለን። አሁን ላይ አገራችን ላይ እየታረሰ ያለው በጣም ትንሽ ትንሽ መሬት ትንሽ መሬት ነው። ስለዚህ በግብርናው ዘርፍ ሴቶችም ምንም ያግደን የለም። ከዚህ በፊት ከባሌ እጅ ነው ለቅም የሚበላው አሁን ግን ግብርና በሰጠኝ ስልጠና መሰረት ወስጄ ከባሌ እጅ ወጥቼ እኔም ወጥቼ ሌሎች ጎረቤት ያሉም ሴቶች እንዲወጣ ትምህርቱንም ስልጠናውንም እየሰጠው ኦርጋኒክ የሆነ በርሜ ኮምፖስት በማምረት ወተት አምርቼ ወደ ገበያ በማቅረብ ለራሴ የሚሆን በበርሚ ኮምፖስት መሬቱ በኮንትራትም በክሪያም እንደዛ እየወሰድኩ ክልሉን መሬቱ ራሱን ስጡኝ በራሴ ስራለሁ እያልኩ እየጠየቅኩ ነኝ። ሴቶች አስፈላጊው ድጋፍና እገዛ ከተደረገላቸው ውጤት ማስመዝገብ እንደሚችሉ እኛ ማሳያዎችን ነን። በተለይ ሴቶች ምንም ነገር ሳይፈሩ በተለይም ደግሞ ውጤት አመጣለሁ እችላለሁ የሚለውን ጽንሰ ሀሳብ ወደ ውስጥ በመረዳት ስራን ከሰሩ ውጤታማነታቸው ይረጋገጣል። ሴቶች ተስፋ መቁረጥ የለባቸውም፣ በጣም መተጋገል አለባቸው። በሁሉም ስራ ዘርፍ ላይ ግብርና ስንል አንድ እርሻ ብቻ አይደለም። ከብት እርባታ አለ፣ ንብ እርባታ አለ፣ ማር እርባታ አለ፣ ብዙ አለ፣ ዶሮ እርባታ አለ። ይህን ሁሉ ቢሳተፉ በየዘርፎ፣ በየፍላጎታቸው ውጤታማ መሆን ይችላሉ። አሁን ባለውበት ከዚህ በላይ ሰርቼ በጣም ጠንካራ ሆኜ ለአገር ለአገሬ ሆኜ ለራሴ ሳይሆን ለኔ ለክልሌ ሳይሆን ለኢትዮጵያ ለሀገራ ሆኜ ነው የምሰራው። ሌሎ ሴቶች እንደዚህ እንደ ኢነ በርትቶ ከሰሩ ራሳችሁን ችሎ ለአገርም ለራሳችሁም ለኢትዮጵያ ሀገራችንም ይሆናል ለዓለም አቀፍም ይሆናል፣ ስሩ ይላሉ። አደራ ላሉ ሴቶችን ሴቶችን ማገዝና መደገፍ አገርን ማገዝና መደገፍ ነው ያሉት በግብርና ሚኒስተር ሚኒስተር ዴታ የሆኑት ዶክተር ሶፊያ ካሳ ሴቶች በተሰማሩበት ስራ ውጤት እያስመዘገቡ ነው። በተለይም በግብርናው ዘርፍ ውጤታማ ስራዎች ተሰርተው አመርቂ ውጤት ተገኝቶባቸዋል። ይህንን ማስቀጠል መደገፍ የእያንዳንዳችን ድርሻ ነው። ይህንን ደግሞ እንደ ሚኒስቴር መስሪያ ቤት አስቀጥለን እንሰራለን፣ ድጋፍና ክትትልም እናደርጋለን ብለዋል። ቀጣይነት ላለው የግብርና ውጤታማነት የሴቶች ተሳትፎ እና እኩል ተጠቃሚነት እንዲጎለብት ሴቶች የመሪነት ድርሻቸውን እንዲወጡ መላው ሕብረተሰብ ድጋፍ እንዲያደርግ መልእክት ለማስተላለፍ ነው። በመሆኑ በግብርና ዘርፍ ምርትና ምርታማነት ለማሳደግ፣ የሴቶች ተሳትፎና ተጠቃሚነትን ለማሳደግ፣ የፋይናንስ አቅርቦት ለማሳደግ፣ በተቋማትና በማህበረሰብ ውስጥ ያለውን የአመራር ሚና ለማሳደግ፣ የቤተሰብ ውሳኔ አሰጣጥ ላይ እኩል ሚና እንዲኖራቸው ከተለምዶ ሂሳቤዎች ተላቀው ተወዳዳሪና አሸናፊ አምራቾች እንዲሆኑ እነሱን መደገፍና ማበረታታት ያስፈልጋል። የክልልና ሀገር አቀፍ ፈተናን የሚወስዱ ተማሪዎችን በቅርበት በመደገፍ በትምህርት ዘመኑ የተሻለ ውጤት ለማምጣት እየተሰራ መሆኑን የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ገለጸ። የአማራ ክልል ትምህርት ቢሮ ኃላፊዎች በከተማው የተለያዩ ትምህርት ቤቶች ተገኝተው ተማሪዎች ውጤታማ ለማድረግ እየተሰራ ያለውን ስራ ተመልክተዋል። ገንዘብ ታደሰ ዝርዝር አላት። ልጆች በትምህርት ቤት ቆይታቸው ነገ ሊያሳኳቸው የሚፈልጓቸው ብዙ ህልም አላቸው። እነዚህ ህልሞቻቸው ላይ ሊያደርሳቸው የሚችለው ደግሞ ጥራት ያለው የመማር ማስተማር ተግባር ሲኖርና ና የልጆቹም ጥራት ታክሎበት ነው። በትምህርት ዘመኑ የክልል አቀፍና ሀገር አቀፍ ፈተና የሚወስዱ ተማሪዎች በቂ ዝግጅት እያደረጉ እንደሆነና መታገዝ የሚፈልጓቸውን ተግባራት በአማራ ክልል ትምህርት ቢሮና ከደብረ ብርሃን ከተማ አስተዳደር በመጡ የስራ ኃላፊዎች በተጎበኙበት ወቅት ሀሳባቸውን አጋርተዋል። እኛ በበኩላችን ሁለቱንም ክላስ እያጠናን ነው። መምህሮቻችንም ሆኑ ትምህርት ቤቱ ደግሞ ትልቅ አስተዋጽኦ እያደረገልን ነው። ለምሳሌ ያክል ቲቶር እንጠራለን፣ ሽቶች ይሰጡናል፣ የምንለማመድባቸው እዚህ እየመጣን ደግሞ ከሰአትም እንማራለን። የምክር አገልግሎት ይሰጠናል፣ እንዴት ማጥናት እንዳለብን ሚኒስትር ላይ የሚቀርቡ ስድስት ትምህርቶች ላይ እየተጠራን በቀን ሁለት ሁለት ትምህርት እንዲሰጠን እያደረጉ ነው ያሉት። ትምህርት ቤቱ የማቴሪያል እጥረት አለ። የአስራ ሁለት ያክፍል በመሆናች መጠን እንግዲህ የቻሉን ለመዘጋጀት እየሞከሩ ነው። አሁን የሚጎልን ማጠቀሻ መጽሐፍ የለም። ቱቶሪያል ትምህርት አሁን ከሰአት ከሰት እየመጣ እንማላለን። እሱ አሪፍ ፓርቱ ነው። ተማሪዎቹ በቂ የስነ ልቦና ዝግጅት እንዲያደርጉና የሌሎች አካባቢዎችን ተሞክሮ በመቀመር በከተማው የሚገኙ ተፈታኞች የተሻለ ውጤት እንዲያስመዘግቡ እየሰሩ እንደሚገኙ የነገሩን ደግሞ የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ኃላፊ መቅደስ ብዙ ነህ ናቸው መጀመሪያ ላይ ተማሪዎች ስራዎችን በስነ ልቦና በማዘጋጀት ረገድ የተሰሩ ስራዎች አሉ። ከደብረ ብርሃን ዩኒቨርሲቲ ከማህበረ ቅዱሳን ጋር ይሄን ሰርተናል። እንዲሁም ደግሞ የትምህርት ቤቶቻችን ርሳነ መምህራን፣ ሱፐርቫይዘሮች በተመሳሳይ በተለይ የአስራ ሁለተኛ ክፍል ላይ የደሴን ተሞክሮ እኛ ኃይለማርያም ማሞ ላይ ጀምረናል። ኃይለ ማርያም ማሞ ከሁሉም ትምህርት ቤት የተውጣጡ ሰባ አምስትና በላይ አቨሬጅ ያላቸው ተማሪዎችን ፈተና በመፈተን ያለፉ ተማሪዎችን ከዘጠነኛ ክፍል ጀምሮ ከስር መሰረት ሆኖ እንዲያርግ ከዘጠኝ ጀምሮ ስፔሻል ክፍል የማስተማር ስራ ጀምረናል። በዚህ አመት የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳንንት አደመ በትምህርት ቤቶቹ ላይ ተማሪዎችን ለማብቃት የሚከናወኑ ተግባራት ተጠናክረው እንዲቀጥሉ አሳስበዋል። በአንደኛ ደረጃም በሁለተኛ ደረጃም ባየነው መሰረት ተማሪዎች ራሳቸው ዝግጅት እያደረጉ ነው ሙሉ መጽሐፉን ይዘው እየተማሩ ነው። መምህራን ለማገዝ በተለይ ወርክሽት በማዘጋጀት መጽሐፉን ተሎሎ ፖርሽኑን ለመሸፈን የሚያደርጉት ጥረት ያለፉ ሽቶችን ለመስራት የሚያደርጉት ጥረት እና ተማሪዎች ሳይኮሎጂካሊም ዝግጅት እንዲያደርጉ የሚያደርጉ ጥረት ባየነው ምልከታ በጣም ጥሩ ነው። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ ትወርቅ አለማኮስትሬ የትምህርት ስራውን ስኬታማነት ለማረጋገጥ ከተማ አስተዳደሩ በንቃት እንደሚሰራም ነው የተናገሩት። ተማሪን የማብቃት ተልእኮ ላይ መምህራኖች አበክረው እንዲሰሩ ከወደ መንግስት፣ ደግሞ ከኛ በኩል ደግሞ እነሱ የሰጡን አሳይመንቶች በተለይ ቁሳቁስ የማሟላት ቲቶር እንዲዘጋጅ የማድረግ እንደዚህ እንደዚህ ከሚመለከተው አጋልጋውኑ የመስራት ስራ አቅደን ኦልሬዲ እየተሰራ ነው ያለው። ከዚህ በኋላ ባለው ጊዜ ደግሞ ፈተናዎቹም እየተቃረቡ ሲሄዱ ጠንከር እያሉ ውጤት በሚያመጣ መልኩ እየገመገምን የምንመራው ነው የሚሆነው ማለት ነው። አቶ መኳንንት አደመ በትምህርት ቤቶች አጋዥ መጽሐፍ እጥረት መኖር የቤተ መጻሕፍት አጠቃቀምና ሌሎች በጉብኝታቸው የተመለከቷቸው ውስንነቶች በፍጥነት እንዲስተካከሉ በጋራ እንደሚሰሩም ነው ያስገነዘቡት። ይህን ዝግጅት የሚያደርጉ መምህራን እንዳሉ ሁሉ ሁሉም የትምህርት አይነት በዚህ አግባብ ከመግባት አኳያ ጎደሎችን እያየን ነው ቤተ መጻሕፍት አጠቃቀመን ጎደሎችን እያየን ነው። በተለይ ከአዲሱ ስርዓተ ትምህርት ጋር በተያያዘ የአዳዲስ መጻሕፍት እንዲገቡ እና ትምህርት ቤቱ ይህን በማሟላት በኩልም ክፍተት አለ። እነዚህን ከመምሪያዎች ጋርም ተነጋግረን በአስቸኳይ እንዲስተካከሉ ለማድረግ ጥረት እናደርጋለን ማለት ነው። በሰሜን ሸዋ ዞን ባለፉት ስምንት ወራት ከተለያዩ የገቢ አርዕስቶች ሁለት ቢሊዮን ብር ገቢ መሰብሰቡን የሰሜን ሸዋ ዞን ገቢዎች መምሪያ አስታወቀ። የተሰበሰበው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ከ800 ሚሊዮን ብር በላይ ጭማሪ ማሳየቱም ተገልጿል። ፋንታነሽ መሐመድ ዝርዝር አላት። ግብር መክፈል ልማትን ለማፋጠን ከማስቻሉን በላይ ማህበረሰቡ ከልማቱ ተቋዳሽ እንዲሆን ታላቅ ሚናን ይጫወታል። ከግብር በሚሰበሰበው ገቢ በርካታ የሚባሉ ተግባራት የሚከወኑበታል። በሰሜን ሸዋ ዞን በ2017 የበጀት ዓመት ከ32 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እስካሁን በተደረገ እንቅስቃሴ ከዓመቱ እቅድ 62 በመቶ ያክሉ መሰብሰብ መቻሉን የሰሜን ሸዋ ዞን ገቢዎች መምሪያ የግብር ትምህርትና ኮሚኒኬሽን የስራ ሂደት አስተባባሪ እሸቱ ሽፈራው ተናግረዋል። በአሁኑ ሰዓት መደበኛ ገቢ 1.9 ቢሊዮን ብር ሰብስበናል። ከከተማ አገልግሎት ደግሞ ወደ 162.1 ቢሊዮን ብር ሰብስበን በመደበኛ ገቢው 69.9 ፐርሰንት ላይ ነው ያለነው። ከከተማ አገልግሎት ገቢ 28 ፐርሰንት ነው። በአጠቃላይ 2 ቢሊዮን ብር ተሰብስቧል ወይም ከአመቱ 62.1 ፐርሰንት ነው የተሰበሰበው። የተሰበሰበው ገቢ ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ብልጫ እንዳለውም አክለዋል። አምና በዚህ በስምንት ወር ውስጥ እስከ የካቲት 30 በነበረው ገቢያችን ከነበረው ጋር ስናነጻጽረው የዚህ በጀት አመት በ811 ሚሊዮን ብር ወይም ደግሞ በ67% ጭማሪ ያሳየንበት ነው። በገቢ አሰባሰብ ከፍተኛ አፈጻጸም ካላቸው ወረዳዎች እንሳሩ ወረዳ ቀዳሚውን ስፍራ ይይዛል። የወረዳው ገቢው ጽህፈት ቤት የግብር ትምህርትና ኮሙኒኬሽን ዋና የስራ ሂደት አስተባባሪ አቶ ይርጋለም ተገኒ ከ110 ሚሊዮን ብር በላይ ለመሰብሰብ ታቅዶ እስካሁን ባለው እንቅስቃሴ 461 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን ገልጸዋል። ከዚህ ውስጥ እስካሁን ባለው ጊዜ የተሰበሰበ 461 ሚሊዮን 384

ነጥብ ሰባት ተሰብስቧል። ከመቼውም በላይ በዚህ አመት የሰበሰብንበት ጊዜ ነው። በዞኑ በግብር አሰባሰብ ዝቅተኛ አፈጻጸም ካላቸው ወረዳዎች መካከል አንዱ የአጣዬ ከተማ አስተዳደር ነው። የከተማ አስተዳደሩ ገቢው ጽህፈት ቤት የግብር ትምህርትና ኮሙኒኬሽን የስራ ሂደት አስተባባሪ አቶ ደርበው ዘውዱ በበኩላቸው በከተማ አስተዳደሩ በ2017 የበጀት ዓመት 114 ሚሊዮን ብር በላይ ገቢ ለመሰብሰብ ታቅዶ ባለፉት ሰባት ወራት ከ32 ሚሊዮን ብር ያልበለጠ ገቢ ብቻ መሰብሰቡን ተናግሯል። የሚያመርቱ ገቢ እቅድ አንድ መቶ አስራ አራት ሚሊዮን መቶ ሀምሳ ሁለት ሺ አራት መቶ ስልሳ አምስት ብር ነው። ከንቡናችን ሰላሳ ሁለት ሚሊዮን ሶስት መቶ አርባ አራት ሺ ስምንት መቶ ሰባ አራት ከሀያ አምስት ሳንቲም ነው። አፈጻጸሙ ሀያ ስምንት ነጥብ አስራ ስድስት ፐርሰንት ነው። ለገቢ አፈጻጸሙ ዝቅተኛ መሆን ምክንያት ያሉትንም አቶ ደርበው አክለዋል። ለውጤቱ ዝቅ ማለት በዋነኛነት የከተማ አገልግሎት የሚሆን አጠቃላይ የጸጥታው ችግር፣ ግብር ከፋዎቻችንም ያንዶቹ ደግሞ አካባቢ ለቀዋል። ትልልቅ ግብር ከፋዎቻችን ይህ ፋክተር ነው። በዞኑ በቅድ የተያዘውን ገቢ ለመሰብሰብ በቀጣይም በእርሻ ግብር ገቢ ና ተከራይ ተከራይ እንዲሁም ሌሎች ተያያዥ ገቢዎች ላይ ትኩረት ተደርጎ እንደሚሰራ ከዞኑ ገቢዎች መምሪያ ያገኘነው መረጃ አመላክቷል። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በተከታይነት አጫጭር ዘገባዎችን ወደ እናንተ እናደርሳለን። ፍሬህይወት መንግስቴ አዘጋጅተዋለች። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ጋር በሁለትዮሽ ግንኙነት ዙሪያ ተወያይተዋል። ውይይታቸውም የሁለቱ ሀገራት ዲፕሎማሲያዊና ኢኮኖሚያዊ ትብብር ማስፋት በሚቻልበት ጉዳይ ላይ ያተኮረ እንደነበር የሚኒስትሩ መረጃ ያመለክታል። ስትራቴጂ ጉዳዮችም ማለትም ንግድ፣ ኢንቨስትመንትና የቴክኖሎጂ ሽግግር የውይይታቸው ማጠንጠኛ እንደነበርም ተመልክቷል። ሁለቱ ወገኖች ያላቸውን ትብብር ለማጠናከር ቁርጠኝነታቸውን የገለጹ ሲሆን በተለይም የእስራኤል የኢንቨስትመንት አቅምና የተራቀቀ ቴክኖሎጂ የኢትዮጵያን አዲስ የኢኮኖሚ ማሻሻያና የልማት እቅዶች እንደሚደግፍ መስማማታቸው ተገልጿል። ሁለቱ ሀገራት በታሪክ በባህል እና በዲፕሎማሲያዊ ዘርፎች የቆየ ግንኙነት እንዳላቸውም በመረጃው ተመልክቷል። መረጃው የውጭ ጉዳይ ሚኒስቴር ነው። በዘመናዊ መንገድ እንጆሪና ሳፍሮን በማምረት ለውጭ ገበያ የሚያቀርብ ኩባንያ በልዩ የኢኮኖሚ ዞን ወደ ስራ ሊገባ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። በ2 ሚሊዮን የአሜሪካን ዶላር ኢንቨስትመንት ሳፍሮን የተሰኘ አበባ በማምረት ለውጭ ገበያ የሚያቀርብ አፍሪካን ፋርሚንግ ኢንዱስትሪ የተሰኘ ኩባንያ ወደ ስራ ሊገባ መሆኑ ተገልጿል። ኩባንያው ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር ለመስራትም የሚያስችለውን የመግባቢያ ስምምነት ተፈራርሟል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳሐ ታገሱ ኩባንያው ይዞት የመጣው ፕሮፖዛል በኮርፖሬሽኑ የስራ ሂደት ውስጥ አዲስ መሆኑን ጠቅሰው ለውጤታማነቱ ተገቢውን ድጋፍ እናደርጋለን ብለዋል። መረጃው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ነው። የበልግ አብቃይ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ የትንበያ መረጃዎች ይጠቁማሉ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በሚቀጥሉት አስር ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ የሜትሮሎጂ ገጽታዎች እንደሚጠናከሩ የትንበያ መረጃዎቹ አመልክተዋል። ከዚሁ ጋር በተያያዘም በደቡብ፣ በደቡብ ምዕራብ፣ በመካከለኛው፣ በሰሜን ምስራቅ፣ በምስራቅ እንዲሁም በስምጥ ሸለቆና ጎራባቻ አካባቢዎች የተሻለ ጥንካሬ ይኖረዋል ተብሏል። ከሚጠናከሩት የሜትሮሎጂ ገጽታዎች ላይ በመነሳትም የበልግ አብቃይ አካባቢዎች በርካታ ቦታዎቻቸውን የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉም ተብሏል። በተጨማሪም ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም በጋምቤላ፣ በአፋር፣ በሶማሌ፣ በቤኒሻንጉል ጉሙዝ በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ35 እንዲሁም በጥቂት ስፍራዎች ላይ ከ40 ዲግሪ ሴልሽስ በላይ እንደሚሆንም ተመልክቷል። መረጃው የኢትዮጵያ ሜትሮሎጂ ኢንስቲትዩት ነው። በመጨረሻም የሁነት ጥቆማን እናጋራችሁ። የምስራቅ አፍሪካ ጥበባትና የባህል ፌስቲቫል ከመጋቢት 4 እስከ 11 ቀን 2017 ዓ ም በአዲስ አበባ ይካሄዳል። ጥበባትና ባህል ለቀጠናዊ ትብብር የፌስቲቫሉ መሪ ሀሳብ ነው ተብሏል። ፌስቲቫሉ የቀጠናው ሀገራት ትብብርና አንድነትን ማጠናከር ላይ ዓላማው አድርጎ እንደሚሰራም የባህልና ስፖርት ሚኒስቴር መረጃ ያመላክታል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን የእስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።